ለእናቶችና ህጻናት ህክምና ለመስጠት በአውሮፓውያኑ አቆጣጠር 1934 ዓመተ ምህረት የተመሰረተ ነው የዘውዲቱ መታሰቢያ ሆስፒታል። ሆስፒታሉ በተለይም የኩላሊት ህክምናና እጥበት አገልግሎት፣ የህፃናት አንጎልና ህብረ ሰረሰር ቀዶ ህክምና እንዲሁም የካንሰርና የልብ ህክምና እየሰጠ ሲሆን አገልግሎቱን ለማላቅ የሚያስችል ማስፋፊያ ተደርጎለታል። የዘውዲቱ ሆስፒታል የላቀ የህክምና ማዕከል ከንቲባ አዳነች አቤቤን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተመርቆ ለአገልግሎት ክፍት ሆኗል። ከተማ አስተዳደሩ ለማህበረሰቡ ጥራት ያለውና ተደራሽ የጤና አገልግሎት እንዲያገኝ ባለው ቁርጠኝነት ለረጅም ዓመታት የሆስፒታላችን ማነቆዎች ታሪክ የሚያደርግ ግዙፍ ማስፋፊያ ለአዲስ አበባ ከተማ ነዋሪዎች እንዲሁም ከተለያዩ ሀገሪቱ ክፍል ለሚመጡ ተገልጋዮች ዘመኑን ከዋጀ የህክምና መሳሪያዎች ጋር አበርክቷል። ይህ ግዙፍ ፕሮጀክት ከዚህ በፊት ስንሰጥ የነበረውን አገልግሎት በሁለት እጥፍ የሚያሳድግ በእያንዳንዱ ሰርቪስ ኤሪያ በሁለት እጥፍ የሚያሳድግ ሲሆን ኢንተርናሽናል ስታንዳርዱን የጠበቁ የአስተኝቶ ሕክምና ክፍሎች የተሟሉበት ነው። ይህም አልጋ በማጣት ለረዥም ጊዜ የሚቸገሩ ድንገተኛ ታካሚዎችን ድካምና ጫና የሚቀንስ እንዲሁም ትላልቅ ቀዶ ጥገናዎችን በመስራት ሆስፒታሉ ዘርፈ ብዙ አገልግሎት እንዲሰጥ የሚያደርግ ነው። የዘውዲቱ መታሰቢያ ሆስፒታል የላቀ ሕክምና ማዕከሉ ዘመናዊ ቀዶ ጥገና ለመስራት በሚያገለግሉ በዘመናዊ የሕክምና መሳሪያዎች የተደራጀ ነው። ከተማችንን የሚመጥን የጤና አገልግሎት ለማቅረብ እንዲሁም የጤና ቱሪዝምን ራዕያችንን ለማሳካት በዛሬው ዕለት ተመርቆ ወደ ስራ የሚገባው ይህ የዘውዲቱ መታሰቢያ ሆስፒታል ማስፋፊያ ግንባታ ዘርፈ ብዙ ጠቀሜታ የሚኖረው ሲሆን ይህም በነባር ሆስፒታሉ ላይ እጅግ ዘመናዊ ራሱን ችሎ ግዙፍ ሆስፒታል መሆን የሚችል ሲሆን ዘመኑን በዋጁ የህክምና መሳሪያዎችና ግብአቶች እንዲደራጅ ተደርጓል። በቀጣይም የተቋሙን አገልግሎት የመስጠት አቅም በብዛትም ሆነ በጥራት በእጅጉ የሚያሳድግ ይሆናል። በሆስፒታሉ የተገነባው የላቀ የህክምና ማዕከል በ1800 ካሬ ሜትር ስፋት ላይ ያረፈ ባለአስር ወለል ህንፃ ነው። በላቀ የህክምና ማዕከሉ ምረቃ መርሃ ግብር የአዲስ አበባ ከተማ ከንቲባ አዳነች አበቤ እንዳሉት በአዲስ አበባ ከተማ አስተዳደር ልዩ ትኩረት ከተሰጣቸውና ብዙ ሀብት ከፈሰሰባቸው ዘርፎች ውስጥ የጤናው ዘርፍ ተጠቃሽ ነው። የላቀ የህክምና ማዕከሉ ለህክምና ባለሙያውና ለታካሚው በሚመች መልኩ የተገነባ ስለመሆኑም አንስተዋል። ይህንን ዘመን ያስቆጠረ አንጋፋ የዘውዲቱ መታሰቢያ ሆስፒታል በዚህ ደረጃ ተቀይሮ በአዲስ ግንባታ ብቻ ሳይሆን በአዲስ ዘመኑን የዋጀ የህክምና መገልገያ መሳሪያዎች ተሟልቶ የጤና ባለሙያዎችንም ጫና በሚቀንስ የታካሚዎችን ታክሞ የመዳን እድል በሚያሰፋ እንዲሁም ለአሳካሚዎችም ጭምር ለአስታማሚዎችም ጭምር ክብር በሰጠ መልኩ

እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት ወዳለ የጤና ተቋማት ደረጃና ጥራትን በማሻሻል ከተማዋን የጤና ቱሪዝም መዳረሻ ለማድረግ ከዘርፉ ተቋማት ጋር በቅንጅት እየተሰራ መሆኑን ያነሱት ከንቲባዋ በዚህም ባሳለፍነው 2017 ዓመተ ምህረት ብቻ የጤና ተቋማትን ጥራትና ፍታዊነትን የሚያሻሽሉ አዳዲስና የማስፋፊያ ግንባታዎችን በማከናወን 28 የጤና ተቋማት ተጠናቀው አገልግሎት እንዲሰጡ ተደርጓል ነው ያሉት። በጤናው ዘርፍ የምንሰራው ስራ አክሞ ከማዳን ባሻገር በሽታን አስቀድሞ መከላከል ሲሆን የከተማችንን ነዋሪዎች ጤናማ ሁኔታ በጠበቀ መልኩ ከተማዋን የማደስ፣ የማጽዳት ንጹህ አየር የሚተነፈስበት የማድረግ እና ሌሎች የልማት ስራዎችም ጭምር መስራት የሚችሉ ጤናማና ምርታማ ዜጋን ለማፍራት የሚያስችል ውጤት የታየበት እንደሆነ ሁላችንም ልብ እንላለን። ከግንባታው ጎን ለጎን የሕክምና መሳሪያዎችን ማሟላት አገልግሎትን ማዘመንና ለተገልጋዮች ምቹ የማድረግ ስራ ልዩ ትኩረት የተሰጠው ነው። በተለይም ተደራሽነት ላይ ብቻ ሳይሆን ጥራት ላይም በመንግስት ትኩረት እንደተሰጠው ማስፋፊያ ተደርጎለት የተገነባው የዘውዲቱ ሆስፒታል ማሳያ ነው። የጤና ሚኒስትሯ ዶክተር መቅደስ ዳባ ህብረተሰቡ ጤናው ተጠብቆ በዲጂታል ቴክኖሎጂ የታገዘ የጤና አገልግሎት ማግኘት እንዲችል በዘውዲቱ ሆስፒታል በርካታ ስራዎች እንደተሰሩ አነስተዋል። ዛሬ የዘውዲቱ መታሰቢያ ሆስፒታል ታላቅ ታሪክ ታላቅ የብዙ ጊዜ ችግሮቻችንን የሚቀርፍ የረጅም አመታት ለዘጠና አመታት እንዳየነው በቁጥር በጣም ጥቂት በታሪክ ረጅም ጊዜ የነበረው ይህንን ሆስፒታል ታሪኩ ተቀይሮ በቁጥር ብቻ ሳይሆን በጥራት መንግስት ባለፉት አመታት በጣም ትልልቅ ስራዎችን ሰርቷል። የጤና ኢንዱስትሪ አገልጋይን ተገልጋይን ያማከለ ሲሆን አገር ይቀይራል። ይህንን ምሳሌ ማድረግ የሚቻልበት በመግቢያ መውጫ ላይ ብቻ ሳይሆን ከውስጥ ወደ ውጭ የሚባል ትልቅ ለውጥ የታየበት የሆስፒታሎች ሞዴል የሚሆን ስራ በዚህ በዘውዲቱ መታሰቢያ ሆስፒታል ውስጥ ተሰርቷል። ከተማ አስተዳደሩ ትኩረት ሰጥቶ ከሚሰራቸው በተጨማሪ የግሉ ዘርፍ ግብረሰናይ ድርጅቶችም የጤና ተቋማትን በመገንባትና በማስፋፋት ዘመናዊ የሕክምና መሳሪያዎችንና በዘርፉ የላቁ ባለሙያዎችን በማፍራት በኩል የራሳቸውን ድርሻ እንዲወጡ ጥሪ ቀርቧል። የላቀ የሕክምና ማዕከሉ ተገንብቶ አገልግሎት እንዲሰጥ አሻራቸውን ላሳረፉ አካላትም እውቅና ተሰጥቷል።